በትላንትና እለት ምሽት ሰዓት አገዛዙ የሚይዘውና የሚጨብጠው አጦ ስለማደሩ መረጃዎች ተሰምተዋል። ኢትዮ እስከ ማቋረጥ ድረስ የደረሰው አገዛዞ፣ ነገር ግን ያም ወነ ይህም በአጠቃላይ ከአንድ ነጥብ ሶስት ሚሊዮን ህዝብ በላይ በደምሮ የተከታተለው አርበኛ ዘመነ ካሴን ጨምሮ በርካታ ፖለቲከኞች ማለትም ጃዋር መሀመድን ጨምሮ ያካተተ ውይይቶች ስለመደረጋቸው አገዘዞ ክፉኛ ተረብሾም ነው ያደረው፣ ነው እየተባለው አብይ አህመድም አስቸኳይ ስብሰባም ጠርቶ ተቀምጠዋልም። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲል ኦኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችንም በዕለተ እሁድ ቀን ሰኔ 1 2017 ዓ.ም በመረጃ ሰዓት እነዚህንና ሌሎች መሰል የአውደውጊያ ውጊያ መረጃዎችን ታደምጣላችሁ። አብራችሁ ይቆዩም። አርበኛ ዘመነ ካሴ በቀጥታ ከግንባር ንግግርም ማድረጉ ተነግሯል። የሰላም አጀንዳ የእኛ ጥያቄያችንም የህልውናና የፍትነው ጦርነት ተገደን እንጂ በምርጫና በውሳኔ የገባንበት ፍጹም አይደለም። የአብይን የጠላት አገዛዝ ያወጀውን የዘር ማጥፋት ጦርነት የምንታገለው ለህልውና ነው። ያብይን ፋሽስታዊ የጦርነት ፖሊሲ በጦርነት ስንቀበል አላማችን ፍትህና ሰላም የማስፈን ነው እና መለወ ህዝባችንና ለዓለም አቀፍ ማህበረሰብ ይህንን ጥያቄና ፍላጎት ማሳወቅ ይገባል፣ እናሳወቃለን። አርበኛ ዘመነ ካሴ በንግግር ላይ በርካታ የፖለቲካ ተንታኞች ጭምር ሰላም ይውረድ ማለት በሌላ መንገድ አብይና ግብረ አበሮቹ ለፍርድ ይቅረቡ ማለት ነው ሲልም አርበኛ ዘመነ ካሴ በንግግሩ ላይም በይፋ ተደምጽዋልም። ጃዋር መሐመድን ጨምሮ በርካታ በኢትዮጵያ ላይ ተጽዕኖ ያላቸው ፖለቲከኞች ጭምር የታደሙበት በዚህ ውይይት ላይ አገዛዙ የዩቲዩብ ስርጭቶችን ለማቋረጥ በትላንት ነው ከቀኑ 12 ሰዓት ተኩል ጀምሮ እስከ ምሽት ሰዓት ድረስ ዩቲዩቦች እንዳይሰሩ ጭምር ማድረግ ብችልም፣ ነገር ግን በድምሩ ከ1.3 ሚሊየን ሕዝብ በላይ ይህንን ውይይትም ስለመታደሙ የመረጃ መንጮቻችን ያካል የተካፈሉን መረጃም አመላክቷልም። በማስከተለም የማንቸስተር ፋኖች ታሪክ ስለመስራታቸው ታሪክ ተነግሯል በለንደን የፌዴራል ኤምባሲ በማንቸስተር ከተማና አካባቢው ዓለም የሚገኙ ኢትዮጵያና ትውልድ ኢትዮጵያን በትላንትናው ዕለት ከብልጽግና ጎን እንቁም የሚል ስብሰባ ለማድረግ ቢሞክርም የማንቸስተር ከተማ ፋኖች አብይ አህመድና አገዛዝ ህዝባችን እየጨፈጨፈ እናንተ ይሄንን ስብሰባ ማድረግ አትችሉም በማለት በትላንትናው ዕለትም ስብሰባውን በትነውታል

በዚህም ቀጠና እንደ መረጃ ምንጮቻችን ገለጻ ዋናው በአንዳንድ ጨምሮ በተለይም ደግሞ የፋኖ ቤተሰቦችን ሲያሳስር የነበረው ስሙ ሄኖት ታደለ የተባለ የመዘግቦ ግን በትናንትናው ዕለት በሰራው ልዩ ኦፕሬሽን ገቢ አድርጎታል። ከሞጣ እስከ አዲስ ያለውን ሀገር አቋራጭ ጥቁር አስፓልት በወራሪው ፋኖ ነው የገቢ ምንጭ አድርጓል በማለት ከየቀጠናው አስባስ መምጥ ጥላትን ይለም። በትናንትና ሁለት በጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር የገቡ ጥላትን በከበባ እስከ መጨረሻው ለመደምሰስ ከየብርጌዱ ተጣጡ ሻለቃዎች አሰልፈው የተጠጋ ባለበት ሰዓት ጀግኖች ባድረጉት ልዩ የማጥቃት ውጊያ የጠላት ጦር በትንትኑ ወጥቶ አለ። በዚሁም ደግሞ ይህንን ጠናጥቀጠና ለማስከበር ደከመ የሰለች ሳትሉ ለአንድ ሳምንት ተከታታይ ቀናት በተጠናቀቀ መልኩም ልዩ ውጊዎችን እያድረጉት የሁለተኛ ተፈራዳ አምጤ ክፍለ ጦር ወታደራዊ አዘዥ በበላይነት በመምራት የሁለተኛ ክፍለ ጦር ምቻይል አዳኝ ኮማንዶ የአበራ አዳሞ ሻለቃና በክፍለ ጦር ስር የሚገኙ አምስቱን ብርጌዶች ተሳታፊ ነበረው። በአማራ ፋኖ ብሔራዊ ንጉስ ሚካኤል ኮር ኢንጂነር ደሳላይ ክፍለ ጦርና መብረቅ ክፍለ ጦር መካነ ሰላምበት ቀጠና ላይ ታላቅ ድልን ተጎና ጽፉም ንጉስ ሚካኤል ኮር ኢንጂነር ደሳላይ ክፍለ ጦርና መብረቅ ክፍለ ጦር በጋራ ያገሰዙን ዙፋን ጠባቂ ሰራተ ላይ በከፈቱ ተከታታይ ውጊያ መካነ ሰላምና ዙሪያውን ያሉ ቀጠናዎች ላይ ሽንፈቱን ተከናንቧል። ተጋርለው ከሰሞኑ በርካታ ድለዎች ከተመዘገቡበት ዳግም ቀጥሎ ከትላንት በስቲያ ማረዳሳ ጀምሮ ተጠናክሮ የቀጠለ ሲሆን እስከ አስር ኪሎ ሜትር የሚሸፍን ቀጠና በማስለቀቅ ንጉስ ሚካኤል አሌኮርም ዋና ተዋናይ በመሆን አርብ ገበያውን ጨምረው በርካታ ቀጠናዎችን በእጁ አስገብቷል። ንጉስ ሚካኤል ኮር ኢንጂነር ደሳ ላይ ክፍልጡን በሰራው ልዩ ኦፕሬሽን የጣላጡ በትንትኑ እንዲወጣም ተደርጓለው የተባለው በላስታም እንጂፋት ቀጠና በተደረገ አውደ ውጊያ ሻለቃዎች ጨምሮ ከአስራ አምስት በላይ ያገዙት ወታደሮች ሲደመሰሱ ሀያዎቹ ቆስለዋል። ይህ አማራ ፋኖ ብሔራዊ ኃይሉ በወሎ ቀጠና ላስታሳምነው ኮር ጥራር ክፍለ ጦር ነበልባሎቹ ፋኖችና በብልጽግና መራሹ መከላከያ መካከል በተደረገ ትንቅንቅ ነው ጠላት ኪሳራ የደረሰበትም።

ውድና የተከበራቸው የፋሲለው ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባቸው ብያስብኳቸው ሰበር፣ አሁናዊ፣ አስቸኳይ ትኩረት የሚሽ መረጃዎች እነዚህ መስሉ ነበር። ለሁላችሁም ደግሞ መልካም ረፋድ፣ መልካም ቀን ተመኘሁም።